እና ውሾች ይጮሃሉ አንበሶች ወደፊት ይራመዳሉ እንግዲህ ሀውሪሽ ናሩታ እንደዚህ ከሆኑ አእምሮ ስላየናቸው በጣም ደስ ይላል እና ትናንትና ነገሮች ላይ የሆነ ቪዲዮ እንደዚህ ነበር ማለት ነው፣ ግን ነበር በጣም ደስ ይላል። እናንተ ቀጥሮበት ማለት ሌሎች እንግዲህ ሲጃጃሉ፣ አበባ ለ እነሱ እንደዚህ እያማርባቸው ጉዞ ወደፊት የምንሄድበት ደህንነት አይገጥምም እያሉ ያሉትን ይበሉ ማለት ነው። እኛ እነዚህ ልጆች በራሳቸው ጥረት በራሳቸው ሆድ ያስረው የሚሰሩ እኛ ምን ይከተላቸዋል። ሰርተው ራሳቸውን የሚለውጡ እና በጣም በጣም እንዳማረባቸው አቤት ሁሌ ይመርባቸው። አንቺ በቃ አለህ ሁሉ መልስ እማፈሳይ ጭው ወለሄን በጣም ነው የሚገርም አብሪሽ የዋህ ቃል የሚባሉ መንስቸው ነገራችሁ ሁለቶቹ ላይ የዋህ ናቸው እና የዋህ አምላካቸው ደግሞ ስለሚረዳቸው በጣም ብዙ ሰው ይከተላቸዋል ማለት ነው እና እኛ መውደዳችን ደግሞ አናቋርጥም። ሰዎች እንዲሁም እንሰባለን። ለምን እነዚህ ቤቶች ግን ለምን የሚወዷቸው እያሉ እንዲከተሉ ነው የምናደርጋቸው ማለት ነው። እናንተ ማንም ማንም ቢሰድባችሁ መልስ አትስጡ መልስ ከሰጣችሁ እኛ ተሸንፈናል ማለት ነው። እነሱ ይሳደቡ እኛ ደግሞ እናሸንፋለን ማለት ነው። እንደዚህ ግን ተሳደብን መልስ ከሰጠን እኛ አናሸንፋቸውም እንዴ ይመስላል እንግዲህ ዛሬ ቢሆን ከፈለገ ድረስ በተስፋ እንጠብቃለን። ሰላም ሁኑልን ለማታ እስከምንገናኘው።